ጸጋ ነኝ። አንቺ ወስፌ ምን አባዥ ፈልገች ደወልች? መቼም ናፍቀኝ እንዳልሆነ እኔ አንተን ጠንቅቀን እናውቃለን አይደል። አሁን ወሬ አታብዢ። ምን አባዥ ፈልገች እንደ እንደደወልሽ ተናገሪ። ቀስ ባት ደነፋ ይሻላል። መቼም እኔን ጸጋን ጠንቅቀን የምታቀኝ ይመስለኛል። እስካሁን በህይወት ያለሽ በፎንቄ ምክንያት እንደሆነ ታውቂ ያለሽ አይደል? እውነት በፎንቃ? አዎ በፎንቄ ይሁንልህ። አሁን አትጨብድቀኝ። የደወልኩልህ ቆንጆ ቪዲዮ በቴሌግራም ልክ ይልሃለሁ እንድታየው ነው። የምን ቪዲዮ ከህንድ ፊልም የተቀነጨበ አንቺ ወስፌ፣ ትዕግሥቴን ባትፈታተኝ ጥሩ ነው። እሺ ፎንቃ አደጋ ላይ እንደወደቀች የሚያሳይ ቪዲዮ። ፎንቀ የምን ሆነች? እሱን ቪዲዮ ላይ የምታየው ይሆናል። ቪዲዮውንም በአንቺ ከላክሽ መቼም አላምንሽም። በዚህ ልክማ ጭፍናትሁን ወይኔ ቀስቴ ያአን ሴ ቃላት ማሳመሪያ ሆኜ ልቅር አሁን ጊዜ የለኝም። የምታየው ከሆነ ያው ይ የሆነበሽቃ ህዝቤ እኔ ጸጋ ዋዛ እንዳልመስል፣ አንቺ ወስፌ። ስልኩን አንቺው ብዬሻለሁ። አንሺው ደሞ ምን ቀረ፣ አንቺ ወስፌ። ቆይ ምን አይነት ቪዲዮ ነው ላክሽልኝ? በጣም አዝናኝ የሆነ ቪዲዮ ነው። አሁን ነገሩን በሙሉ በግልጽ ንገርኝ። እሺ ካንቺ የተላከ ምንም አይነት ቪዲዮ አላምንም ብለሃል ነበር ጸጋ። ያስበል ዝም ብላት ደንፋ ገባ። እሺ ንገሪኝ፣ ምንድን ነው የተፈጠረው? እንደዚህ አንገትህን ብትደፋ ይሻላል። እሺ ንገሪኝ። ልጁ ቅዱስ ይባላል። የመምህር በቃሉ ወንድም ነው። ከክፍለ ሀገር የመጣው በዲሲፕሊን ችግር ነው። አሁን እሱን ወሬ ተዩና ፎንቄን ለምን እንደተዳፈራት ተናገሪ። በዛች ጦሰኛ ቤዛ ምክንያት ነው። እሷ ሄዳ ከቅዱስ ጋር ተነካከች። ከዛ ቹቻን አጋፈጠቻት። ልጁን የት እንደማገኘው ብቻ ንገሪኝ። ዛሬ ከትምህርት ቤት ሲወጡ ከቹቻ ጋር ሊፋለሙ ተቀጣጥረዋል። ምን? ቆይ ፀጋዬ፣ ምርሽ ነው? አዎ የምሬ ነው። ቆየት ነው የሚገናኙት። ለፎን ቀይ የምታስብ ከሆነ እነሱ ከመገናኘታቸው በፊት አንተ ቀድመህ ብታገኘው ጥሩ ነው እኮ። በቤት በኩል ነው የማገኘው? ቤት። ቆይ ቤትቲ፣ ለመምህር በቃሉ ሰጠሽው እንዴ? አዎ አስገብቼለታለሁ። እና ምንም ያልሽ ነገር የለም። አንቺ ቹቻ፣ ምን አይነት የማይረባ ነገር ነው ያደረግሽው? ፊዮሪ፣ ማንን ነው አንቺ? ዝም በይ አይመለከትሽም። ያልናገርኩት ቹቹ ነው አይደለ ቆይ ምንድነው እያወራሽ ያለሽ ከአንቺ ጋር ስለተጣላ ብቻ ፍቅረኛሽ ጠብቆት ለምን እንዲመታው አደረግሽ ፊዮሪ ብቻ የምታወሪው ስለ ቅዱስ እንዳይሆን አዎ ስለ ቅዱስ ነው ቆይ ይሄን ያህል ጭካኔ እንዴት አመጣሽ ከየት አመጣሽ ቆይ ማን ነግሮሽ ነው ያቺ ጸጋ ትሆናለች ከሷ ሌላ ማን ይሆናል አሁን እሱ ለውጥ አያመጣም ብቻ የጠየኩሽ መልሽልኝ እንግዲህ ፊዮሪ ሁሉንም ነገር እንደሰማሽው ነው ሰሚኛለሽ ቹቹ ቅዱስ አንድ ነገር ይሁንና እኔና አንቺ የማያበራ ጦርነት ጥኖሽ ምን ገባው ፊዮሪ ግድ የለሽም ተረጋጊ ምን ታመጪ? በእናት ፊዮሪ፣ መጀመሪያ ተረጋጊና ከዚህ የሆነውን ነገር ቀስ ብለን እናስረዳሻለን። የሰው ሰው እንደዛ አድርጋችሁ ከጎዳችሁ በኋላ እንዴት አድርጌ ነው የምረጋጋው? ቆይ ግን ደሙ ሲፈስ አይታችሁታል? እሱ እንዴት አየሽ? የተቀረጸ ቪዲዮ አይቼ ነው። አረ ወይኔ ጉዴ፣ ፈላች ልጅ አሁን አቅሜ በላይ የሆነች ነው። ቆይ እነሱ ሲደባደቡም ቀርጻ ነበር ማለት ነው? አዎ ቀርጻችኋለች። ሰሚኛለች ቹቻ፣ ቅዱሴ አንድ ነገር ይሁንና እመኝኝ ቀስቴ ተብዬሽን በጣም ነው የምጎዳው። እሺ በከባዱ ተይ፣ ፊዮሪ እኔ እና አንቺ አጉልልሱ ባንገበሽ ይሻለናል። እሺ እና ምን ልታመጪ ነው? አረ በእናታችሁ እናንተ ልጆች ተረጋጉ። ቤዛ፣ አንቺ እዚህ ነገር ውስጥ አይመለከትሽም። ንገሪ፣ ምን ልታመጪ ነው? ይኸውልሽ ፊዮሪ፣ በነገራችን ላይ ዝም እያልኩሽ ያለሁት የሚመጣውን ነገር ፈርቻ አይደለም። እሺ እና ምን ፈርተሽ ነው? ያኔ እጄ ሲሰበር ላሳየሽኝ ፍቅር ብዬ ነው። አረ እባክሽ፣ አሁን ደግሞ ስጣለ ምን አይነት ሰው እንደሆንኩኝ አሳይሻለሁ። ይጠብቂ። ወይኔ ቹቹሻ አንገፊም በደፋዊ ማንም መጭዎች አሉን ወይኔ ችንገፌድ ልክ ባልነግራት ባልነግረት ቤዛ አይደለም። ወይኔ ቹቹሻ ወይኔ ቹቹሻ የማንም መጮቻት ሆኜ። አንቺ ልጅ ግን ያበዛል መሰለሻል ደግሞ። ምን ቀረሽ? ቆይ በዚህ ልክ ክፉ መሆን ምን ያደርግልሻል? የኔ እህት ብንከባበር አይሻልም? ኧረ እባክሽ ሲጀመር አንቺ አይታባሽ የምታውቂውን ክብር ነው። ቆይ ምን ሆነሽ ነው እንደዚህ የምትንጨረጨሪ? ቆይ ለፌ ወሬ ምንድን ነው ያሳየሻት? ምን አሳየዋት ቆይ አንቺ ሰው ሲደባደብ እየቀረጹ ማሳየት ጀግንነት ነው እንዴ የሚመስልሽ? የኔት ብንከባበር አይሻልም? ካልሆነ ግን የማትወጪ ጉድ ውስጥ ነው ምትገቢ። ምን ልታመጪ? ምን አስቸኮለሽ? ምን እንደማመጣ በትንሽ ቀናቶች ውስጥ አሳይሻለሁ። ረባክሽ ብቻ እያስፈራራሽኝ፣ ባልሆነ እያስፈራራውሽ እንዳልሆነ በቅርቡ ታይዋለሽ። ቆይ አንቺ ልጅ እንደዚህ የምታሰቃየን በምን ምክንያት ነው? ሁሉንም የማሰቃያቸው በአንቺ ምክንያት ነው እኮ። እኔ ምን አድርጌሽ ነው እንደዚህ ጥምድ አድርገሽ ያሽ ታስጠይኛለሽ? ለምን ምክንያቱም የኔ የሆነውን ነገር ሁሉ ስላሳጣሽኝ፣ አንገቴ እንዳፍቼ በአደባባይ እንድዋረድ ስላደረግሽኝ። አሁንም የምታወሪው ስለያሬድ ነው። አንድም ስለያሬድ ነው። ለዘመናት የገነባሁትን ታማኝነትና እህትነት ባላሰብኩት መንገድ መተሽ፣ በአንድ የገደል ከተትሽ። እሺ እሱም አልበቃ ብሎሽ አንገቴን አስደፋሽኝ። ያሬድን ከእኔና ከጸጋ ምረጥ ብለሽ ከኔ ያራቅሽው፣ ሰምኛለች ጸጋ። እንደዛ አንድ ላይ ያረገኝ የገዛ ክፋትሽ ነው። እሺ እኔም ማለት ጸጸትና ሁለታችሁን አንድ ላይ ለማድረግ ሞክሬ ነበር። አንቺ ግን እኔና እሱን ከማስታረቅ ይልቅ ምርጫ ውስጥ ከተሽ፣ ከኔ ያራቅሽው። እሺ መበቀል የምትፈልጊው እኔን ከሆነ ጓደኞቼ እንታያቸው። ከእነሱ ምንድን ነው የቀረሽ? ያሬድ የምወደው ወደው ሰው ነው። የምወደውን ሰው አሳጥተሽኝ እንዳሰቃየሽኝ ሁሉ በዙሪያሽ ያሉ ሰዎችን እያሰቃየው በቀልሻለሁ። ገባሽ? እሱ ትክክል አይደለም። ልብ ካለሽ እኔን ብቻዬን ተበቀኝ። እሱም በቅርብ ጊዜ ጠብቂ። ምን ማለት ነው? ያሬድ በእኔና በአንቺ መሀል ቆሞ እንዲመርጥ እንዳደረግሹ፣ አንቺን በያሬድና በሆነ ሰው መሀል ቆመሽ እንድትመርጭ ያረግሻለሁ። ከያሬድና ከማን እንድመርጥ ልታረጊ ነው? እባክሽ እሱን አሳይሻለሁ። ፈጣሪ አለ ቁጭ ምን ባረጋት ነው የምትፈታኝ በፈጣሪ